ይናከናት እውነቱን ነገር ማንን የበለጠ የምትወደው ሁለታችሁ ነው? እሺ፣ ቆይ አሁን እናተክ ወደ ዋሳ እኔ ወደ ሀረር ብንሄድ ማንን ተከተለ ትሄዳለ? ወደ ዋሳ ሄዳለሁ። ይሄ ማለት እናተን ከእኔ የበለጠ ትወዳታለ ማለት ነው። አይደለም፣ ዳድ ዋሳን በጣም ስለመወዳት ነው። ረ እሺ፣ እኔ ወደ ዋሳ እሷ ወደ ሀረር ብትሄድ ማንን ተከተለ ትሄዳለ? ወደ ሀረር። ለምን? ምክንያቱም መጀመሪያ ወደ ዋሳ ይጄ ነበራ። በጣም ትገርማለህ። ስማ የጥርስ ብሩሽ ማነው ያበላሸው? ያበላሸውን እሷ አይታል። አረ ቅድም ኳሴን ቀለም ስቀባበት ሰላም ነበር። ኳሴን ቀለም ስቀባበት ሰላም ነበር። በጥርስ ብሩሽ አንተ ና ያበላሸህልኝ። ጥሩ ነው ጥሩ እያደግክ ነው። አበላለህም ጥሩ ነው። ብላ ብላ የበላ ወተት፣ ስጋ እንቁላል በብዛት ብታበላኝ እንመወዳድ አስብ ሰው እንዴት ከራሱ እጅ ጋ እየተሻማ ይበላል አበላለ እንደ ትንሽዬ አሳማ ነው አዎ አውቃለሁ ታውቃለህ ትንሽዬ አሳማ በደንብ አውቃለሁ የትልቅዬ አሳማ ልጅ ማለት አይደል እኔ አሳማ አንተ ልጅ ቡዳ እኔ አሳማ ታሳማ የምመስለው እንዴት ዋለ እንዴት ዋለ ይሄ ልጅ ቡዳ የሆነ ልጅ ይሄ ልጅ ዱዳ የሆነ ልጅ እንደ ሁሉ ነገሩ በአንቺ ነው የወጣው ኧረ ሁልጊዜ ጊዜ በእኔ ነው የወጣው ስልህ አታምንም ነበር ዛሬ ገና በኔ እንደወጣም እንካ አረ ይሄ ምኑም ነገሩ እኔ አልወጣም አቃጥሎ ሊደፋኝ ቆይ ይሄን ያህል ምን አድርጎ ነው እኔ ምን አረገኛለሽ በእርግጥ ልጁ ሰሞኑን ልባው ልቆኗል እንዴት እንዴ የማስቀምጠውን ገንዘቡን ላኳ ነፍንፎ ነው የሚያገኘው በጣም ሊብነት አብዝቷል ግን ተውቀዋል። እኔማ ገንዘብ ቤት ማስቀመጥ እንዳለብኝ ሁሉ አገር እየገባኝ ነው። ይሄ እኮ በጣም ቀላል ነገር ነው። የምትደብቂውን ገንዘብ ሁሉ ከደበቅሽበት አነፍርፎ የሚያገኝ ከሆነ የሚማርበት ደብተር ውስጥ አስገብተሽ እዛው ቦርሳው ውስጥ መክተት በቃ የፈለገ ነገር ቢሆን አያገኘው። አንተ አሪፍ ሀሳብ ነው፣ አሪፍ ዘዴ ይመስላል። እንደዛ ካላረኩትም አልችለውም። እንደ ይሄ በሱ ምክንያት እኮ ጸጉር የራሱ ነጭ እየሆነ ነው። አየሽ። ልጁ በአንቺ ነው የወጣው ያልኩት እኮ በምክንያት ነው። የአንቺስ ነጭ ሽበት የወጣው በልጁ ነው እንበል። የእናትሽ በምክንያት የእሷማ በእድሜ የሆነው እንደ እኔ እኮ ገና አንድ ፍሬ ልጅ ነኝ። የራሳኝ እንደ አንድ ፍሬ አንድ ጠ ስነ ስርዓት ስንጋባ እንዴት እንደነበርኩ አልረሳሁማ። ወይኔ በይዘው በእናትሽ ስትል ትዝ አለኝ። ቅድም እናቴ ባለፈው የነገርካችን ቀልድ አስታውሳ እንዲሁ በሳቅ ልትሞት ምንም አልቀረት። እና ሳትሞት ቀረች? እንዳት አሁን እናትሽ የት ነው ያለችው? እንደው በእናትሽ የት ነው ያለችው? እስከ ዛሬ ከነገርኳት ቀልድ የበለጠ የበለጠ እሷን በሳቅ ድፍት የሚያደርጋት ቀልድ አለ ይተረጋ ምንም ምክንያት እንደተባረርክ እኮ አልነገርከኝም። እንዴት ልንገርሽ። ስራ አስኪያጅ ታውቂያለሽ? በደንብ አውቃለሁ። ስራ አስኪያጅ ማለት ሌሎች ሲሰሩ እሱ ቆሞ የሚያስተውል የሚቆጣጠር፣ አብዛኛውን ጊዜ ቢሮ ውስጥ ካንዲ ክራሽ ሞባይል ጌም ተሽከርካሪ ወንበር ላይ የተንፈላሰሰ የሚጫወት ማለት ነው። እንዴ ታዲያ ይሄ ከአንተ ስራ መባረር ጋር ምን ያገናኘዋል? ስራ አስኪያጁ በጣም ቀናብኝ። ኮምፕሌክሱ ተንጫጫ። ምክንያቱም ሰራተኞቹ ሁሉ እኔ ስራ አስኪያጅ ስለመሰልኳቸው የእኔ ዳይዞ፣ ሌላ ስራ እንፈልጋለን። እሺ ከዚህ ከተንፈላሰ ስራ ላይ ወጥቼ ሌላ ስራ ከአንዲ ክራሽ ከመጫወት ላይ ወጥቼ ሌላ ስራ የማይሆነውን፣ እኔ ምን ልብርዴ፣ ወይዬ። እኔ ፍቅር ይሄን ቀሚስ ስታይ ምን ትዝ ይልሃል? የሁለት ወር ደመወዜ። እኔ ግን ለእኔ ያለ ፍቅር ነው ትዝ የሚለኝ። እኔ ደግሞ እሱን ቀሚስ ግዛልኛል፣ ሽለት

አንተ ወይ ሊያ? ማን ናት ሊያ? ማን ናት ሊያ? ማን ናት ሊያ? አንተ ሊያ ሊያ? ማ የእህቴ ልጅ እህ ለጥንት አንተ፣ ከመቼ አደገች? ትበላለች አ በጣም አድጋለች እ አበላሏ ነው ሱዚ? አንተ አንተ አንተ አንተ ሱዚ ማን ናት እንዳትዋሽኝ፣ ሱዚ ማናት? ሶሴት ናት፣ ታላቅ እህት ናት። እናት ማለት እኮ ናት። እንዴት ነው ፍቅሬ፣ እኔን ጠረጠርሽኝ? እንደ አንድ ልጅ ቁጭ ብለን መገማገም ዲያ አሁን እንዳትዋሸኝ ኢዲዲያ ማናት ኢዲዲያ ማናት ቶሎ መልስልኝ ባርቆረስ የወንድ ስም ነው ኢዲዲያ ይሄ አዲሱ አለቃ ያባረረኝ የእሱ ስም ነው አሁን ከሥራ ያባረረኝ ገምቼ ነበር እኮ አንቺ እኮ ገማሽ ነሽ ምን ነው እንዴ በዛ በተምች ልጅና በአንቺ ከመቃጠል ወጣ ብዬሽ ዞር ዞር ብላ አይሻለኝም እንዴ ምን ነው እናቴ እንዴ